መለኛው ሙሽራው የብሩኬ ታላቅ ወንድም እንግዲህ የራሱን ቻናል ከፍቶ መጥቷል ማለት ነው። ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ አበረታቱት። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የእጽብ ድንቅ ሚዲያ ተከታታዮች በሙሉ እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬ እንግዲህ ሀይሚዬና አስቡራዬ ሰርፕራይዝ አድርገውታል ማለት ነው። ቻናል ለራሱ ከፍተው፣ ጅምሩ እንግዲህ በፕራንክ ነው የተጀመረው፣ ታቃላችሁ፣ እነሱ ቤት ቻናል፣ አዲስ ቻናል ሲከፈት ፕራንክ ይደረጋል። በዚህ አጋጣሚ መልካምነታችሁን ሳላደንቅ አላልፍም። ብሩኬም ሀይሚዬም የእውነት የትንሽ ትልቅ የትንሽ ትልቅ ናችሁ። እናንተ ተጠቅማችሁ ሌላውንም ለመጥቀም የምትጥሩት ጥረት በጣም በቃ ልትደነቁ ይገባል። እውነት ነው የምላችሁ ስንት ተንኮለኛ ስንት ምቀኛ በበዛበት እኔ ብቻ ልጠቀም እኔ ብቻ ልብላ በሚሉበት ዘመን ላይ ነው ያለነው። ግን እናንተ ደግሞ መልካም ሆናችሁ ስትገኙ እኔ በጣም ይገርመኛል። በእርግጥ ቦታ ጅራ ላይ ያላችሁ ሁላችሁም ትለያላችሁ። አብራችሁ ለማደግ የምትፍጨረጨሩ ናችሁ። በዛ ላይ ደግሞ ተመልካች ተመልካቾቻችሁ ራሱ አያሳፍሯችሁም። በጣም መልካም መልካም፣ ደግ ደግ በጣም ቅን የሆኑ ተመልካች ነው ያሏችሁ። በአንዴ ራሱ ስንት እንዳስገቡት ማለት ነው። ትለያላችሁ። በቃ እናንተ እውነተኛ አድናቂ ናችሁ። እናንተ ራሳችሁ ይከፈት ይከፈትለት ይከፈትለት ብላችሁ ግን አውሮታ አደራደላችሁም። የተግባር ሰው ናችሁ፣ ተከፈተለት። እንደተከፈተለትም ደግሞ ዋው በጣም ደስ ይላል ማለት ነው። እንግዲህ መለኛው ፕራንክ ተደርጓል። ሀይሚ፣ ምንድን ነው የሆነ ነገር ስፈልግ ወደ አንተ ነው የምመጣው ከዚህ በኋላ ብለዋለች ማለት ነው። አረ ለይልኝ እህት ይቀበልሻለሁ፣ ምንም ችግር የለም ብሏታል። እንግዲህ ብሩኬን በብዙ ነገር ልትበቀለው እያሰበች ይመስለኛል። ከእሱ ከሱ ጋር ሆነ ማለት ነው። ዛሬ ግን ራሱን ነው ፕራንክ ያደረጉት። ሀይሚና ብሩኬ ተመካክረው ሀይሚዬ በቃ ይህን ልጅ ምን ላድርገው በቃ መረረኝ፣ ደብድብልኝ እያለችው ሁሉ ነበር። አቤት እናንተ ጨመር ጨመር አድርገው። አይ ግን እንደዛ ሳይሆን ደብድብልኝ አላለቸው። መኔ ዝንብቄ ነው የምጨማመርበት እንጂ ምንድን ነው ያለችው? በቃ ትናንት አስክሮኝ ምናምን እንደዛ መጠጥ እሱም ይጠጣል እያለች ነበረ ማለት ነው። እና እንዴት እኛ ታላላቆቹ ጠጥተን የማናቀውን እኛ አድርገን የማናቀውን እሱ ትንሽዬ ልጅ እንዴት እንደዚህ ያደርጋል? እንዴት ብሎ ግጣ ቤት ታላቅ ወንድም እኮ ማለት ነው። የሚገርማችሁ ነገር ምክሮም ብዙ ነገሩም የእውነት ነው። እኔ የሚገርማችሁ ነገር ወደ አዲስ አበባ ስመጣ ምን ለምዳቸው አዲስ አበባ ስመጣ ቀጥታ አክስቴ ጋር ነበር የመጣሁት። አክስቴ ጋር መጥቼ ከዛ አክስቴ ጋር እያለን እያ ስኖር ከዛ በመሀል ላይ ወጣሁ ማለት ነው። ስወጣ ወንድሜ አረብ ሀገር ሄዳለሁ ስል ማለት ነው አረብ ሀገር አቴጅም ብሎ ታላቅ ወንድሜ ማለት ነው። አረብ ሀገር አቴጅም፣ እዚሁ መስራት አለብሽ መማር አለብሽ ብሎ ብክረ ተከራይቶልኝ ቀለቤን ችሎ ምናምን ለስንት ጊዜ ማለት ነው እና ወንድም መከታ ነው ይባላል። ቢቆጣም ምንም ቢል እኔ በእርግጥ ተቆጥቶኝ አያውቅም፣ ግን በቃ ትልቅ ወንድም መከታ፣ ግርማ ሞገስ ነው ማለት ነው እና እውነት ታላላቅ ወንድሞቻችንን፣ ታላላቅ እህቶቻችንን ፈጣሪ ያቆይልና የምለው እና ያው ጓ ብሎበት እንግዲህ ከሀይሚ እኩል ሆኖ ምክርም እየመከረው ነበረ ሊገርፈውም አስቦ ነበረ፣ ግን ያው ብሩኬ ሳይገረፍ አመለጠ። ተገለጠ እና ግን ደስ የሚሉ ፋሚሊ ናቸው፣ እውነት ለመናገር ማለት ነው። እሱ እውነት እኔ እነ ብሩኬን ባየሁበት ማንተዝ እንደሚለኝ ታውቃላችሁ፣ ታቃላችሁ፣ የነ አዲስ አዲስ ዜማ ታቁታላችሁ፣ አዲስ ዜማ እነ እዮባ ምናም እነሱ ፋሚሊዎች በጣም ነው የምወዳቸው። በቃ ያላቸው ወንድማማቾቹ ፍቅራቸው፣ በተለይ ደግሞ የወንድማማች ሚስቶች ራሱ እነሷም ሁሉም ወንድ ናቸው። አንድ ሴት እህት አለቻቸው። እሷም ባለ ትዳርናት ምናምን አይገናኙም፣ ግን ወንዶቹ ይገናኛሉ። እዮባም ስንት ናቸው? አራት ወንድ ናቸው። እንግዲህ አራቱም ይገናኛሉ እና ፍቅራቸው እንዲደስ እንደሚል እና እነሱ አይቼ እነ ብሩኬን ሳይ ማለት ነው በቃ ዘሴም አንድ አድርጌ ነው ማስባቸው ይሆን እንደሚላችሁ ስርዓት ያላቸው ቤተሰቦቻቸው ራሱ ደስ የሚሉ እና ደግሞ የብሩኬ እናት እና። የእነ አዲስ ዜማ እናት ደግሞ የሆነ የሚያመሳስላቸው ነገር አለ። በቂ የሆኑ አድዋር ድንቡሽ ውሻ አሉ ነገር የብሩኬ እናት በጣም ደርባባ ናት። ሙሽዬ የእነ አዲስ ዜማ እናት እራሱ ደርባባ አይገልጻትም። የእውነት ነው የምላችሁ፣ በጣም ደስ የምትል ስትናገር፣ እርጋታዋ ምናምን ለምራቶቿ እራሱ ያላት ክብር በስላሴ ወይ አረስዋም ከነዚህ አይነት ቤተሰብ መቀላቀል ነው ደስታ መሰላቸው። መታደል ነው። ከነዚህ ቤተሰብ ጋብቻ መፍጠር መታደል ነው። በሀይሚ የሚቀኑባት ለዛ ይመስለኛል። አሁን ብዙዎቹ በሀይሚ የሚቀኑባታል ነው። በቃ ወደነ ብሩኬ ፋሚሊ መግባት የሚፈልጉ ልጆች አሉ። አጥሚት እየጠጣው ነው፣ በነገራችን ላይ አጥሚት እየጠጣው ነው። ቆንጆ አጥሜት በቅቤ ማለት ነው። እና እንደዛ ነው እላችኋለሁ የኔ ምርጦች። ለማንኛውም መለኛውን እንግዲህ እናሳድገው። ሰላሳ ኬ ብላለች እንግዲህ ሀይሚ ቆርጣ ተነስታለች። ሰላሳ ኬ ማስገባት አለብን ተብላችኋል። ወጥ ነው ከዛም በላይም ይገባል። ከዛም በላይ ይገባል። የሙሽራው ስጦታ እንግዲህ ይሄ ትልቅ ስጦታ ሙሽራው ከሚስቱ ጋር እንዲሰራ ወጥሮ ማለት ነው። እናንተ ሰብስክራይብ አድርጎኝ አስደርጉኝ ብሏል መለኛው። መለኛው ግን ስሙ በጣም የሚገርም ነው። ባለፈው ጠፍቶብኝ ስሙ እንደ ማን ነው ስሙ ስል ነበረ። ለካ መለኛው ሰርጉ ላይ ነው መለኛው ሲባል የሰማሁት። ዛሬም መለኛው ተብሎ ነው የተከፈተው። እና መለኛው ታሪካዊ ስም ነው ይሄ መለኛ ታሪካዊ ስም ነው። እና እንደ ስምህ ደግሞ ታሪክ መስራት አለብህ፣ ዩትዩብ ላይ ማለት ነው። ጠንክረህ ሰርተህ ከራስህ አልፈህ ቤተሰብህን፣ ወገንህን በአቅረብህ ያሉትን ሰዎች ማነሳሳት፣ ማገዝ አለብህ ማለት ነው። መለኛው ስምህን ብቻ አቅፈህ መቀመጥ የለብህም። እሺ። እና እንደጸኑላችኋለ የኔ ውዶች፣ የኔ ማሮች። ለማንኛውም መልካም ሲሆንላችሁ። ባይ ባይ።